ወዳጅነታችሁን አጠንክሩ ስንር በአክብሮት እንጠይቃለን። አሁን በቀጥታ ወደ ዜናዎቹ እናልፋለን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር ሶስተኛ ራያ ሻለቃ ቃኝ ራያ ቆቦ ዞብል ተሮበር ላይ ታላቅ ጀብድ እንደፈጸመ ተናግሯል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር ራያ ሻለቃ ቃኝ ራያ ቆቦ ዞብል ልዩ ስሙ ተሮበር ላይ የፋሽስቱን አገዛዝ ዙፋን ጠባቂ ሰራዊት ኬላ አድርጎ ህዝብን እያሰቃየ ያለበትን ቦታ ዛሬ ሰኔ 10 2017 ዓ.ም ንጋት ላይ ደፈጣ በመያዝ ከ20 በላይ ሙትና ቁስለኛ በማድረግ ታላቅ ጀብድ በመፈጸም ድልን ተጎናጽፏል ተብሏል። ጠላት ለበርካታ ጊዜያት ስንቅና ንብረት እንዳይደርሰው በማድረግ አስጨንቀውት ያለውን ኃይል አመች ጊዜ በመፈለግ በደፈጣ ሙትና ቁስለኛ በማድረግ እንዲሳቀቅ፣ እንዲሰላችና እንዲማረር ብሎም በቀላሉ በውጊያና ያለ ውጊያ እንዲፈርስና እጅ እንዲሰጥ እንዲሁም እየኮበለለ ፋኖን እንዲቀላቀል እያደረጉት ይገኛሉ ተብሏል። በራ አምደ ወርቅ ቀጠና በተደረገ ውጊያ ሻምበል መሪውን ጨምሮ ከአራት በላይ የአገዛዙ ወታደሮች ሲገደሉ ሁለት የሚሊሻ አባላት እንደተማረኩ ተነግሯል። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ በላስታ አሳምነው ኮር ስር አዲስ የተቋቋመው የዋግሹም አድማሱ ብርጌድ ፋኖች እና በብልጽግና መራሹ በመከላከያ ሚሊሻ መካከል በተደረገው ውጊያ በጠላት ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ ደርሷል ተብሏል። በላስታ ጀኔራል አሳምነው ጽጌ ኮር ስር የሚገኘው በዋግኸምራ ዞን ዳህና አምደወርቅ ቀጠና የሚንቀሳቀሰው የዋግሹም አድማሱ ብርጌድ ሻለቃ አንድ አስፋው ሻለቃ ከሰባሃ አርቢት ቃ ማርያም በመንቀሳቀስ አርቢት 03 ቀበሌ ልዩ ስሟ ሚንሸዋ ሰኔ 10 2017 ዓ ም ከንጋቱ 11 ሰዓት ጀምሮ ደፈጣ በመያዝ በአገዛዙ ሚሊሻ ላይ ጥቃት በመፈጸም ሙትና ቁስለኛውን የታቀፈ ሲሆን ሁለት ሚሊሻ፣ ሁለት ሲመኖ ክላሽና 10 ቦምብ፣ 150 ተተኳሽ፣ ሁለት የወገብ ትጥቅ መማረኩና በሌላ አቅጣጫ በዚሁ ብርጌድ ስር ሻለቃ ሁለት ማለትም ቤትወደድ ሻለቃ አባም ቀጠና ከሰላምሬ እስከ ዱራ በመቆጣጠር ሰኔ 10 ቀን 2017 ዓ ም ዱራ ከተማ ላይ ጥቃት በመፈጸም በአገዛዙ ሰራዊት ላይ ድል በመቀዳጀት ሻምበል መሪውን ጨምሮ አራት አስክሬን አስታጥፈው ከስድስት ኩንታል በላይ ሬሽን ማርከው ወደ ቀጠናቸው ተመልሰዋል ተብሏል። በሌላ ዜና ግዳን ላስታ ቀጠና የብልጽግና መራሹ ኃይል በስጋት በዕውር ድንብር ከባድ መሳሪያ በመተኮስ ንጹሐንም መጨፍጨፉን ቀጥሎበታል ተብሏል። ሰኔ 9 ቀን 2017 ዓ ም ከግዳን ወረዳ ሙጃ ማርያም ላይ ፋኖች መጡብኝ በሚል ዙ 23 ደጋግሞ በመተኮስ ሪቃች ሜዳ ከምትባል ቦታ ላይ የከባድ መሳሪያው አረር አርፎ አቶ አዲሴ መለሰ የተባለን የአራት ቤተሰብ አስተዳዳሪ ግለሰብ እርሻው ላይ ምስር እየነቀለ ባለበት በከባድ ሁኔታ ያቆሰለው ሲሆን፣ ሌሎች ሶስት ግለሰቦችም በከባድ መሳሪያው ፍንጣሪ የተጎዱና ሌሎችም እንስሶች በዚሁ ተገድለዋል ተብሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ተጋድሎ ተቀናብሮ ይቀጥላል ሲል መረጃውን ያጋራው የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ በላስታ አሳምነው ኮር ህዝብ ግንኙነት ኃላፊ አሳውቋል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና በኩል በአጋራው መረጃ በጥምር ጦሩ ዳንግላ ከተማ ላይ ታምር እንደተሰራ አሳውቋል። ጎጃም አገው ምድር ክፍለ ጦርና ብትወደድ መንገሻ አቲከም አንደኛ ክፍለ ጦር በተሳተፉበት እጅግ ድንቅ በተባለው ወታደራዊ ጥበብ በተሞላበት የተሳካ ኦፕሬሽን ዳንግላ ከተማ ላይ ድል ተሰርቷል የሚል መረጃ ተጋርቷል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጥምር ጦሮች በሰሩት ኦፕሬሽን የስርዓቱ አገልጋይ የነበሩ ማህበረሰባችንን ሲያሳቅቁ የነበሩ አሽከሮች በልዩ ኦፕሬሽን እስከ ተሸኙ ሲሆን አድማ ብተና ፖሊስ አጥ ዋይለብስ ሚሊሻ ለወሬ ነጋሪ እስኪቀሩ ድረስ ወደ ላይኛው ተልከዋል ተብሏል። ዳንገላ ከተማ ላይ ማህበረሰቡን ለማሳቀቅና የተለያዩ ግፎችን ለመፈጸም ለመፈጸም የሚታወቁት እነ ኢንስፔክተር ያለው፣ ኢንስፔክተር ወርቅ ነ አሻሽም ቄሴ የተባሉ ያገዛዙ ከፍተኛ አመራሮች በንስሮቹ ተደምስሷል ሲባል ሁለት ብሬል ሰላሳ ሰባት ክላሽና አንድ ስታር ሽጉጥም በዚሁን እንደተማረከ ታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በፓስተር ትዝታው ሳሙኤል ላይ ክስ መሰረተች። የቤተ ክርስቲያኗ ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቤ ሕግ ዘርፍ እንዲተላለፍለትም ጠይቋል። በወንጀል ተጠርጣሪ ወይም ተከሳሽ ተብሎ የቀረበው አቶ ትዝታው ሳሙኤል ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኑቱ የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ እውከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶች እና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱ ተገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብፁዓን አባቶችን በየገዳማውት ውስጥ የሚገኙ ገዳማውያን መነኮሳትን አገልጋዮችን ግብረ ሰደማያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የመተትና የጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት የታሪክ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው መጥፋት አለባቸው ማለቱም አብረው ተገልጿል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመው የወንጀል አድራጎት በመጥቀስም ክስ ተመስርቶበታል ተብሏል። መምሪያው በአጠቃላይ ሰባት ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽ ጉዳዩን ለሚመለከቱ አካል ቀርቦ ግለሰቡ በህግ በአስቸኳይ ተጠያቂ እንዲደረግለት በቀረበው አቤቱታ ገልጿል ተብሏል። የኢትዮጵያ ጤና ባለሙያዎች ማኅበር ማንኛውንም እንቅስቃሴ እንዲያደርግ መታገዱን አሳውቋል። እገዳው ሕግን ተከትሎ የተፈጸመ መሆን አለመሆኑ ክትትል ይደረግበታል ያለው ደግሞ የኢትዮጵያ ሰብአዊ መብቶች ኮሚሽን ሆኗል። የኢትዮጵያ ጤና ባለሙያዎች ማኅበር ሐሰተኛ ማህተም በመጠቀም ጠቅላላ ጉባኤ ተጠርቶ ባለመገኘት በሚሉና ከአንድ ዓመት በፊት ቀርበው ምላሽ ባገኙ ክሶች ዛሬ ላይ ያለ አግባብ እንደገና ለእግድ መብቃቱ ሕግን የተከተለ አይደለም የሚል ማብራሪያም ተሰጥቷል። ከባለስልጣኑ የክትትል ዳይሬክተሮች ጋር በተደረገ ንግግርና ማኅበሩ የቀረበው ሪፖርት መሰረት ስራቸውን እንዲቀጥሉ መደረጉን ከዓመት በፊት በማስታወስ የአሁኑ እገዳ ግን ሆን ተብሎ የተደረገ ነው ብለዋል። የቀረበውን ክስ ሐሰተኛ ነው ሲሉ የገለጹት አቶ መለሰ ማህበሩ ከጤና ባለሙያዎች ጎን በመቆሙ ከበላይ አካል ጫና መጥቶብኛል በሚል ባለስልጣኑ በቃል ከነገራቸው በኋላ ማህበሩ መታገዱን ጠቁመዋል። ከጤና ባለሙያዎች ጥያቄዎች ጋር በተገናኘ መግለጫ እንዳታወጡ መባላቸውንም አክለው አሳውቀዋል። ማህበሩ የጤና ባለሙያዎች ጥያቄን በማስተጋባቱ ምክንያት ከጤና ሚኒስቴር በኩል ከፍተኛ ጫና ሲደረግበት እንደነበርም ምክትል ፕሬዚዳንቱ ተናግረዋል። የቅድመ ማስጠንቀቂያ ደብዳቤ ሳይደርሰው ማህበሩ እንደታገደ የገለጹት ምክትል ፕሬዚዳንቱ ከባለስልጣኑ ጋር በጉዳዩ ላይ እየተነጋገሩበት እንደሆነ ጠቁመው ባለስልጣኑ የማይፈታላቸው ከሆነ ግን ጉዳዩን ወደ ፍርድ ቤት እንደሚወስዱት አስረድቷል። የጤና ባለሙያዎች ጥያቄ በሰላማዊ መንገድ እንዲፈታ ብቻ ማህበሩ ከፍተኛ ጥረት ሲያደርግ እንደነበር የገለጹት አቶ መለሰ ጉዳዩ እልባት እንዲያገኝ የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮን ጣልቃ እንዲገባ ጥሪ አቅርበዋል። የተባበሩ መንግስታት ድርጅት ተመድ የሰብአዊ መብት ክፍሎችና ሌሎች ዓለም አቀፍ ሰብዓዊ መብት ተቋማትም ጣልቃ እንዲገቡ አቶ መለሰ ጠይቀዋል። መንግስትም ማህበሩን ከማገድ ይልቅ የጤና ባለሙያውን አቅርቦ በሰላማዊ መንገድ በማነጋገር ተቀራርቦ በመስራት የሚነሱ ችግሮችን ለመፍታት ጥረት ቢያደርግ ይሻላል ብለዋል። ሪፖርተር በጉዳዩ ላይ ምላሽ ለማግኘት ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ዋና ዳይሬክተር አቶ ሳምሶን ቢራቱ እና የባለስልጣኑ ምክትል ዋና ዳይሬክተር አቶ ፋሲካው ሞላ ጋር በተደጋጋሚ በመደወል እንዲሁም አጭር የጽሁፍ መልእክት በመላክ ጥረት ቢያደርግም ዜናው ወደ ማተሚያ ቤት እስከገባበት ዓርብ ምሽት ድረስ ምላሽ ማግኘት እንዳልቻለ አሳውቋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የአዲስ አበባ የሰመራና የመቀሌ ቅርንጫፍ ጽፈት ቤት ሪጂናል ዳይሬክተር አቶ ዮናስ ሙሉጌታ ጉዳዩን አስመልክተው የደረሳቸው መረጃ እንደሌለ ገልጸው መደራጀት ህገ መንግስታዊ መብት ስለሆነ እገዳው ህግን ተከትሎ የተፈጸመ መሆን አለመሆኑ በማጣራት ከሚመለከታቸው አካላት ጋር ክትትል እንደሚደረግ ገልጸዋል። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት አቶ ዮናታን ዳኛው የጤና ባለሙያዎችን ጥያቄ በማህበራዊ ትስስር ገጾቻቸው በማሰራጨታቸው ግንቦት ሶስት ቀን 2017 ዓ.ም በጸጥታ ኃይሎች በጸጥታ ኃይሎች ተይዘው ለስምንት ቀናት ለእስር ከተዳረጉ በኋላ መለቃቃቸው ይታወሳል። እንዲሁም የኢትዮጵያ ጤና ባለሙያዎች ማህበር ከኢትዮጵያ ጤና ባለሙያዎች ንቅናቄ ጎን በመቆሙና የጤና ባለሙያዎችን ድምጽ በማስተጋባቱ ታግዷል ያሉት የኢትዮጵያ ጤና ባለሙያዎች ንቅናቄ አስተባባሪዎች ቦርድ ሲሆኑ የኢትዮጵያ ጤና ባለሙያዎች ንቅናቄ አስተባባሪዎች ቦርድ ማህበሩን በሚችለው አቅም ሁሉ ለመደገፍ ዝግጁ መሆኑንና አብሮ እስከ መጨረሻው ለጤና ባለሙያው መብት መከበር እና ጥያቄዎች መመለስ እንደሚሰራ በአጋጣሚው ይፋ አድርጓል። ጄኔራል አያና ቱራ ላይመለስ ተሸኘ። በጎንደር ጎርጎራ በተከሰከሰችው ሄሊኮፕተር ላይ ከፍተኛ ጉዳት አስተናግዶ ለሕክምና ወደ ጦር ኃይሎች ሆስፒታል ተወስዶ ለማትረፍ ርብርብ ያደርጉለትም እስትንፋሹን ማስቀጠል ባለመቻላቸው አገዛዙ ቤት ለቅሶና ዋይታው ደርቷል ተብሏል። የአገዛዙ ደንገ ጡር አሽከርና ሎሌ ሆኖ የአማራን ሕዝብ ሲጨፈጭፍና ሲያስጨፈጭፍ ስቃይና መከራ ሲያደርስ ኖሮ አሁን ላይ የግፍ ጽዋው ሞልቶ በመፍሰሱ ጄኔራል አያና ቱራ በእርግጠኝነት ከአሁን በኋላ ህዝባችን ላይ መከራና ስቃይ አያደርስም። ምክንያቱም ምሽቱን አፈር በልቷል ሲል የአማራ ፋኖ ብሔራዊ ኃይል አሳውቋል። ጄኔራል ተብዮ ከሰሜኑ ጦርነት ጀምሮ እስካሁን ድረስ የመንግስት ቀኝ እጅና ተላላኪ በመሆን ያገዛዙ ታማኝ ተብሎ ቤተ መንግስት ባሉ ሰዎች የሚታመን ሌባና ዘራፊ ጭምርም ነበር ተብሏል። በሄሊኮፕተር አደጋው ቀደም ብሎ የኢትዮጵያ ዜና አገልግሎት ካሜራ ባለሙያ አቶ ብዙአየሁ ብርሃኑ መሞቱን የመንግስት ሚዲያዎች የዘገቡ ቢሆንም የሌሎች ሙትና ቁስለኞች ላይ ከፍተኛ ስብራትና ውርደት ስለሚያመጡ በከፍተኛ ሚስጥር እንዲያዙ ትእዛዝ የወረደ ቢሆንም ከፋኖ መረጃ ክፍል ማምለጥ ባለመቻሉ ይኸው የጀኔራል አያና ቱራ ሞት ነጻነት ፈላጊ ለሆነው ሕዝብ በኩራት እናበስራለን ሲል የአማራ ፋኖ ብሔራዊ ኃይል በዛሬው ዕለት አሳውቋል። በሌላ ዜና የብርሃኑ ጁላ ወታደር መጠጥ ቤት ላይ ተማረከ ሲል ያጋራን የአማራ ፋኖ ብሔራዊ ኃይል ነው። ስቦ መምታትና ስቦ ማስገዳት ሂደቱን ቀጥሏል ብሏል። የኮረኔል ታደሰ ሙሉነ ብርጌድ አምስተኛ ሻለቃ አበረ ማሞ ሻለቃ በሰራችው ቀዶ ጥገና አንድ ሚኒሻ ከተማ ውስጥ ሰርገው በመግባት በቁጥጥር ስር ማዋል እንደቻሉ ሲገለጽ፣ መጠጥ ቤት ገብቶ ሲንዘላዘል በንስሮቹ መረብ ስር ወድቋል የተባለ አንድ የብርሃኑ ጁላ ወታደርም ከነ ሙሉ ትጥቁ አንገቱን አንቀው አውጥተውታል ተብሏል። እንዲሁም ለጠራት መረጃ በመሆን እብድ በመምሰል ሲሰልልና ለጠላት መረጃ ሲያቀብል የነበረ ግለሰብም በክትትል መረጃ በማነፍነፍ በቁጥጥር ስር መዋል ተችሏል ተብሏል። በተጨማሪም የአንድ ሻለቃ አጃቢ የነበረ የቤኒሻንጉል ጉሙዝ ተወላጅም ማስከዳት ተችሏል ተብሏል።